ቀን ባላለው የባህል ሙዚቀኛ ነኝ። ተወልጄ ያደኩት ጎንደር ነው። ተው ደማም ተው ደማም ተው ደማም ተው ደማም ተው ደማም አይጠነሰስም ጠላበ ኩስኩስት ያያሌው ብራ አገር አምባ ጊዮርጊስ ተው ደማም ተው ደማም ሲሆን ማሪ ይገኛል ያለ ዛሞተት አገራችን ጎንደር ደንቢያና ሰቀልት ተደማምሰው ደማም። ሙዚቃ የጀመርኩት ገጠር ውስጥ በማንጎርጎር ነው። በማሳው በሆ በወጀዱ በዛ ነው ሳንጎራጉር ያደኩትና እና መነሻዬ ያነ ነው። ከዛ ወደዚህ ሀገር መጣሁ። ምሽት ቤት ጀመርኩኝ። ሙዚቃ ቤቶች ጠሩኝ። ዋልያ ሙዚቃ ቤት ጠራኝ። ከወንድሜ ጋር ኮሌክሽን ሰራዊ። ከዛ ኮኮ ሙዚቃ ቤት ጠራኝ። ሙሉ ስራ ለራሴ ሰራዊ። ከዛ ቆየሁና እንደገና ሻሻ ወይም እጅ ንንሳ ስለ ኮረና ያነን ሰራዊ ብዙ

እየሰራሁ ያለሁት ምሽት ቤት ነው። በጎን ሰው ጆሮ የሚደርሱት የምፈልጋቸው ስራ እነሱን እየሰራሁ ነው ያለሁት። ምሽት ቤት ምሰራለሁ ወይ። ሴትነት እና አዝማርነት በጣም ደስ ይላል። ብዙ ነገር ያስተምርሻል ማለት ዩኒቨርሲቲ ገብተሽ ከምትማሪው በላይ በላይ ይሄኛው ሕይወት ብዙ ነገር ያስተምርሻል። ጥሩም ያጋጥምሻል፣ መጥፎም ያጋጥምሻል። ሰውን ደግሞ በጣም ትላልቅ ሰዎች ያከብሩሻል። ላንቺ ያላቸው ቦታ በጣም ትልቅ ነው። እዚህ ደረጃ ያደረሰ አዝማርነት ነው የስራው ባህሪ። ሴት በመሆኔ ብዙ ነገር ይገጥምሻል። አንግቼ ነው ወደ ቤት የመሄደው። እዛም ቤተሰብ አለ፣ እዛም ያንን ታስተካክያለሽ። እዛ እራሱ ቤተሰብ መምራት ትልቅ ስራ ነው። እዚህም ስራም ቦታም ራሱ ብዙ ነገር ነው የሚገጥምሽ። ያንን አስተካክለሽ እንደገና ያዛመምትን ብለሽ አንዳንዴም ራሱ እንቅልፍ ማተኝበት አለሽ፣ እረፍት ታጫለሽ። ምክንያቱም እዚህ ስራ ድረሽ እዛ የሆነ ነገር ይገጥምሻል፣ ሳተኝ እንደገና ወደ ስራ ትገቢያለሽ። እንደገና ስራ እንዳትደርሽ ደግሞ ስራም የምትጠሪበት አለ። ስትጠሪ፣ እንቅልፍ ሳተኝ ወደ ስራሽ ትሄጃለሽ። ግዴታ ስራ ነው እና መስራት አለብሽ። በጣም ትልቅ ፈተና ነው ያለው፣ ግን ያው ተቋቁመሽ ታልፊዋለሽ። ምክንያቱም እንደሚመጣ ታቂዋለሽ። በስሬ አዝማሪ ነኝ፣ በቤት ደግሞ እናት ነኝ። በስሬ ብዙ ቤተሰቦች ማስተዳድራቸዋለኝ። ያው ስራ ልደር እንጂ እዛ ጋ ደግሞ ብዙ ነገር የሚጠበቅብኝ ነገር አለ። ቤትሽን ማስተካከል አለብሽ፣ መቆጣጠር አለብሽ፣ ልጆችሽን ማየት አለብሽ፣ መቆጣጠር አለብሽ እና ብዙ ኃላፊነት አለ። ያንን ጠንክረሽ ጠንካራ ሁነሽ ብዙ ነገር ሆነሽ ያንን መወጣት አለብሽ። እርግጥና ትጎጫለሽ፣ እንቅልፍ ማጣት ድካም አለ። በተለይ አንቺ ከሁለት ወት አመት ወኝ ከሆነ በጣም ይከብዳል ግን ግዴታ ነው። ያን እስካሁን ያን ግዴታ እስከሆነ ድረስ ጠንካራ ሆነሽ እስካለሽ ድረስ ያንን መማር አንቺ ወቅት ነው። ሰው ግብዣ የሚደረግበት ነው፣ የሚጠራራበት ነው፣ ቤተሰብ የሚጠራራበት ነው። ስለዚህ ግብዣ አዝማሪ ከሌለ ግብዣው አያምርም። አዝማሪም ከሌለ ያው ሰርጉም ስለማምር ማለት ሞቅ እንዲልላቸው ስለሚፈልጉ እነሱ እኛም የምንሰራበት ነው። እነሱ የሚጠሩበት ወቅት ስለሆነ በጣም ደስ ይላል ከምልሽ በላይ። እኛም በዝግጅት ነው የምንጠብቀው ሙሽራ እሙሽራዬ፣ የወይን አበባዬ፣ እሙሽራው፣ እሙሽራው፣ የወይን አበባው። ብዙ ገጠመኞች አሉኝ። አንዱን ንገርሽ። እየጨፈርኩ እየዘፈንኩ ያሉ ሰውዬው በጣም ትልቅ ነው። ወደ እኔ እየጨፈረ እየጨፈረ መጥቶ ብድግ አረገኝና እንዲህ ያሽከረከረኝ፣ እንዴት እንዳያዘኝ እራሱ አላውቅም። ስዞረው ነው ማስታወስ፣ እንደዚህ ያሽከረከረኝ። ከዛ ደነገጥኩ፣ በቃ ማይኩን ሙላ ጣልኩታይ። ሌላ ቀንም ስዘፍን ብዙ ሰው እየጨፈረ ነው፣ ሰው ግጥም ነው። እንደገና መጣና በቃው እንዲህ እያለ እየጨፈረ ወደ እኔ መጣ። አሁንም ሊያሽከረከረኝ ነው አልኩና ማይኩን ጥዬ ሩጫዬ። ባህልን ሙዚቃ ለማሳደግ ብዙ አስታውሶ እየሰሩ ነው ያሉ፣ እና የባህል ሙዚቃ ገና ብዙ ነገር የሚሰራ አለን። ያልተነካካ ብዙ ነገር አለ። ባህላችን ብዙ ነው፣ ጠንክረን መስራት አለብን። ሴቶችም አሉ በጣም የሚያበረታቱ፣ በደንብ እንድንሰራ ያደርጓሉ። እነዛም ግዳፋቸው እንዳይለየን፣ ግጥሙ ይመጣልን። ግጥምና ሙዚቃ ስሜት ነው። ስሜት እስከሆነ ድረስ ደስ ሲለሽ በቃ የማይመጣልሽ ግጥም ግጥም የለም። ሙዚቃ ፍቅር ያላቸው አሉ። ደስ ብሏቸው ምናምን እንትን ሲጨፍሩ እዛ ላይ እንደ አጋጣሚ የሚመጣልሽ ግጥም አለ። ህይወት ብዙ ፈተና ነው ያሳለፍኩት። ያው ሴቶች ጠንካራ ሁነው ምንም ይምጣ ምንም ይምጣ ወደፊት ነው እንጂ ወደኋላ መድ የለባቸውም። ጀማመረኝናን አደረሰይ ፍቅር አደረሰይ ፍቅር ከናጅር የመንደር ጎጃም እንዴት ልቅር? ጎጃም እንዴት ልቅር? ብቸናዱር ዱር ቤቴን ወይም ደጋዳሞት ወይም ደጋዳሞት አደራ ጠብቀኝ